ሰላም ጤና ይስጥልኝ። የዕለቱን ዜና ይዤ ቀርብ ያለው፣ ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ አዳዲስ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ሆነው አዳዲስ መረጃዎችን ማግኘት ይችላሉ። ወደ ዕለቱ ዜና ሳልፍ አቶ ታዬ ደንደአ በትናንትናው ዕለት ችሎት የቀረቡት የዋስ መብት ውድቅ መደረጉን ጠበቃቸው አቶ አበራ ለቲክቫ ኢትዮጵያ ተናግረዋል። አቶ ታዬ ደንደአ ሆርን ኮንቨርሴሽን በተባለ ዲጂታል ሚዲያ ቀርበው በሰጡት የቪዲዮ ቅጂ ስር የተሰጡ አስተያየቶች የእኛ ጀግና፣ ይህንን ውሸታም መንግስት አጋለጥከው፣ አንተ የህዝብ ልጅ ነህ የሚሉ በመሆናቸው በዋስ ቢወጡ ድጋሜ ህዝባዊ አመፅ ሊቀሰቅሱ ይችላሉ በሚል ስጋት የዋስትና መብታቸው ተከልክለዋል ካውንስል ጠበቃ አቶ አበራ ንጉሱ ገለጸ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ትላንት በዋለው ችሎት የቀድሞ የሰላም ሚኒስቴር ዴታና የጨፌ የኦሮሚያ አባል አቶ ታዬ ደንደአ የዋስትና መብታቸው እንዲከበር መጠየቃቸውና መከልከላቸውም ጠበቃቸው አቶ አበራ ተናግረዋል። አቶ ታዬ በጠበቃቸው በኩል የወንጀል ስነ ስርዓትን የሰበር ውሳኔዎች በዋቢነት በመጥቀስ የዋስትና መብት ይፈቀድልኝ ጥያቄ አቅርበው የነበረ ሲሆን አቃቢ ህግም የዋስትና መብት ጥያቄያቸው ውድቅ እንዲሆን ተከራክሯል። አቃቢ ህግ ለመከራከሪያነት ካነሳቸው ነጥቦች ውስጥ አቶ ታዬ በሆርን ኮንቨርሴሽን በተሰኘ ዲጂታል ሚዲያ ቀርበው ያደረጉት ቃለ መጠይቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ዋስትና መብት መከልከሉን ገልጸው አቃቢ ህግ የተከራከረበትን ነጥብ ግልጽ ለማድረግ በሚል ሀሳብ አቅርቧል። ይህም በእያንዳንዱ ቪዲዮዎች አስተያየት የሰጡ የተመልካቾች አንድ ሺ እንደሚሆኑ ገልጾ እነዚህን አስተያየቶች የተመለከተ መሆኑን ጠቅሶ ከነዚህ አስተያየቶች ውስጥም አቶ ታዬ የእኛ ጀግና፣ ይህንን ውሸታም መንግስት አጋለጥከውና አንተ የህዝብ ልጅ ነህ የሚሉ የሚገኙበት መሆኑን ለችሎቱ አብራርተዋል። ተከሳሹ በዚህ ህዝባዊ ተቀባይነታቸው በዋስ ቢወጡ ድጋሜ ህዝብን በመቀስቀስ መንግስትን በህዝባዊ አመፅ ለመጣል ሊንቀሳቀሱ ስለሚችሉ በእስር ሆነው መከራከር አለባቸው በማለት የዋስትና መብታቸውን መከልከላቸውን ጠበቃቸው ተናግሯል። በዚሁ ችሎት ሌላው የተነሱ ጭብጦች ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ወንጀል ቅጣት ለመስማት እና አቃቢ ህግ ዳር 18 2018 ዓ ም ባቀረበባቸው ሶስት አዳዲስ ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች ለመቅረብ የነበሩ ሲሆን ለዛሬ የተቀጠረው የቅጣት ውሳኔ መስማት በተመለከተ ችሎቱ በአቶ ታዬ በኩል የቀረቡትን የቅጣት ማቅለያ አስተያየቶች በተለይም የጤና እክል ምክንያት በማስረጃ የተደገፈ ባለመሆኑ ማስረጃ ከቀጠሮ በፊት እንዲያቀርቡ እና የቅጣት ውሳኔ ለመስጠት ለዳር 6 2018 ዓ ም ተለዋጭ ቀጠሮ ሰጥቷል የክስ መቃወሚያቸውን ደግሞ በጽፍ እንዲያቀርቡና ስለ ዋስትና መብት ውሳኔ ለመስጠት ችሎቱ ለታሳስ 8 2018 ዓ ም ተለዋጭ ቀጠሮ ሰጥቷል። የኦሮሞ ፌዴራላዊ ኮንግረስ ማዕከላዊ ኮሚቴ አባላት አስቸኳይ ስብሰባ ስለ ሰባተኛ ዙር ጠቅላላ ምርጫ ተሳትፎን በተመለከተ ያሳለፈው ውሳኔ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ማዕከላዊ ኮሚቴ ቅዳሜ ዳር 20 ቀን 2018 ዓ ም በፊንፊኔ ከተማ አስቸኳይ ስብሰባ በማድረግ በሰባተኛ ዙር የኢትዮጵያ አጠቃላይ ምርጫ ላይ መሳተፋቸውን በተመለከተ አላፊነት በተሞላበትና መርህ ላይ በተመሰረተ የሚካሄድበትን ስልት ወስኗል። በዚሁ መሰረት ማዕከላዊ ኮሚቴው በሀገሪቱ ውስጥ ያለውን አስቸጋሪ የፖለቲካና የጸጥታ ቀውስ እንዲሁም የፓርቲው ህጋዊ ግዴታዎችን እና ለአባላቱ እና ለሚወክለው ህዝብ ያለበትን ጥልቅ አላፊነት ከግምት በማስገባት ሰፊ ግምገማ አድርጓል። ከተለያዩ የኦሮሚያ ክልል ዞኖች በመጡ የማዕከላዊ ኮሚቴ አባላት በተደረገ ግምገባ በኦሮሚያ፣ በአማራ እና በሌሎች ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት በተከሰተ መፈናቀል፣ በአሰቃቂ ህይወት መጥፋት የተነሳ በመላ ሀገሪቱ ነጻ፣ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ ተረጋግጧል። አባላቶቻችንን ጨምሮ የተለያዩ የፖለቲካ መሪዎች በእስር ላይ መቆየታቸው፣ ቢሮዎች መዘጋታቸው፣ እንዲሁም የነጻ ፕሬስ እና የዜጎች መብቶች ስልታዊ በሆነ መንገድ በመታፈናቸው የብዛህ ፓርቲ ዲሞክራሲና ተስፋ ባዶ የሚያደርግ ሁኔታ በመሆኑ የፖለቲካ ምህዳሩ እጅግ የጠበበው ነው መገኘቱ ተረጋግጧል። ኦፌኮ የአባላቱን የእጩዎች የደጋፊዎችና የአጠቃላይ ህዝቡን ደህንነት እንደ ዋና መርህ ግምት ውስጥ በማስገባትና ህይወታቸውን አደጋ ላይ በሚጥልና በመሰረታዊ ጉድለት ባለበት ሀገር አቀፍ ምርጫ ለመሳተፍ አስቸጋሪ ሁኔታ እንደገጠመው ማዕከላዊ ኮሚቴው በጽኑ ያምናል። አስቻይ ሁኔታ በሌለበት የሚካሄድ ምርጫ ሁሉም የኢትዮጵያ ህዝቦች የሚፈልጉትን ሰላምና መረጋጋት ሆነ ዲሞክራሲያዊ አስተዳደር እንደማያመጣም ታምኗል። ነገር ግን ፓርቲያችን ኢ ዲሞክራሲያዊነት እና ህገ መንግስታዊነት በስፋት በተንጸባረቀበት ስድስተኛ ዙር አጠቃላይ ምርጫ ላይ ባለመሳተፋችን የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር አስራ አንድ ስልሳ ሁለት ህዝባር ሁለት ሺ አስራ አንድ አንቀጽ ዘጠና ዘጠኝ በአዋጅ ቁጥር አስራ ሶስት ዘጠና አራት ህዝባር ሁለት ሺ አስራ ሰባት ተሻሽሎ እንደተሸጋሸገ የፖለቲካ ፓርቲው በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረዛል፣ ስለሚችል ብቻ ፓርቲያችን በፌዴራሉ ዋና ከተማ ፊንፊኔ ውስጥና በአንዳንድ ጥቂት አካባቢዎች ሊሳተፍ እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ፣ ፓርቲያችን ውሳኔው እንደገና እንደሚያጠና ማዕከላዊ ኮሚቴው ወስኗል። ስለሆነም የኦሮሞ ፌዴራላዊ ኮንግረስ ማዕከላዊ ኮሚቴ አባላት አስቸኳይ ስብሰባ ስለ ሰባተኛ ዙር አጠቃላይ ምርጫ ላይ ተሳትፎን በተመለከተ የሚከተለውን ወስኗል። አንድ ኦፌኮ በመጪው አጠቃላይ ምርጫ ምሳሌያዊ ስልታዊ ተሳትፎ የተሰኘ ስትራቴጂን በመከተል በአዲስ አበባ ወይም ፊንፊኔ የምርጫ ክልሎች ላይ እና የደህንነቱ ሁኔታ በምርጫ ለመሳተፍ አስቻይ በመሆኑ የስራ አስፈጻሚው ግምገማ በሚያጸድቃቸው የምርጫ ክልሎች ብቻ እጩዎች እንዲያቀርብ ተወስኗል። ሁለት ከላይ በአንደኛ ተራ ቁጥር የተጠቀሰውን እንደተጠበቀ ሆኖ በሌሎች ሁሉም ክልሎች በተለይም በግጭት በተወጠሩ የኦሮሚያ አካባቢዎች፣ ከዚያም ውጭ ባሉት የአገሪቱ አካባቢዎች መሪ ላይ የተመሰረተ ያለመሳተፍ ውሳኔዎችን መንግስት ለዜጎች ሰላም እና ደህንነት ማረጋገጥ ባለመቻሉ ላይ ያለንን ጽኑ ተቃውሞ የሚገልጽ መሆኑን እናረጋግጣለን። ኦፌኮ በህዝብ ደም ላይ ቆሞ ፖለቲካ አይሰራም። ሶስተኛ ለነጻና ፍትሐዊ ምርጫ አስቻይ ሁኔታዎች መሰረታዊ ቅድመ ሁኔታዎች ብለን ያቀረብናቸው መሰረታዊ ጉዳዮች ያለመቋረጥ መቅረባችንን ይቀጥላል። እነዚህም በኦሮሚያና ጦርነት ውስጥ ባሉ ሌሎች ክልሎች አፋጣኝና ሊረጋገጥ የሚችል የግጭት ማቆም ስምምነት እንዲደረግ፣ ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና ሁሉም ፓርቲዎች ጽፈት ቤታቸውን በነጻነት እንዲከፍቱና እንዲያንቀሳቀሱ እንዲፈቀድ፣ የኢትዮጵያ ብሔራዊ ምርጫ ቦርድ የጸጥታ ተቋማት የፖለቲካ ገለልተኛቸውን የሚያረጋግጥ እውነተኛና የሚታይ ተቃዋሚ ማሻሻያ እንዲያደርጉ የቅድመ ምርጫ ሂደቱን በሙሉ የሚከታተሉና ቅድመ ሁኔታዎች ማሟላታቸውን የሚያረጋግጡ የተባበሩት መንግስታት ድርጅት የአፍሪካ ህብረትና የአውሮፓ ህብረትና ሌሎችም የረጅም ጊዜ ዓለም አቀፍ የምርጫ ታዛቢዎች በአስቻይ እንዲጋበዙ ናቸው። ማዕከላዊ ኮሚቴው የፓርቲው ስራ አስፈጻሚ ኮሚቴ ይህንን ውሳኔ ተከትሎ ከመድረክ አባል ፓርቲዎቸው ጋር በመተባበርና የመራጭ አቋማችንን ለኦሮሞ ህዝብ ለኢትዮጵያ ህዝቦችና ለዓለም አቀፍ ማህበረሰብ ለማስረዳትና ለመፈጸም የሚያስችል ጠንካራ የህዝብ ግንኙነት እቅድ እንዲያዘጋጅ አቅጣጫ ሰጥቷል። ውሳኔያችን ለኦሮሞ ህዝብ፣ ለሁሉም የኢትዮጵያ ህዝቦች ሰላማዊ፣ ዲሞክራሲያዊ ስርዓት ለመገንባት ያለንን ጽኑ ቁርጠኝነት ያንጸባርቃል። የመረጥነው መንገድ ቀላል ባይሆንም ኃላፊነት የሚሰማውና ስልታዊ ፋይዳ ያለው እንደሆነ የገለጽን ፓርቲያችንን ለቀጣዩ ለረጅም ትግል እያቆየን አሁን ያለውን ወቅት ተጠቅመን የፓርቲያችንን ህልውና ለማስቀጠል የምንታገልበት መንገድ መሆኑን ማዕከላዊ ኮሚቴው በሙሉ ድምፅ ወስኗል። የኦሮሞ ፌዴራላዊ ኮንግረስ ማዕከላዊ ኮሚቴ ፊንፊኔ፣ ህዳር 23 ቀን 2018 ዓ ም በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በበና ጸማይ ወረዳ በሾላ ጤና ጣይባ ሾላ ታሪክ የማይረሳ ልዩ ክስተት ተመዝግቧል። እናትነት በናፍቆት ስትጠብቅ የቆየች አንዲት እናት ለመጀመሪያ ጊዜ በአንድ ምት ሶስት ልጆችን በአንድ ላይ በሰላም ተገላግላለች። ይህ አስደሳች ክስተት የተከናወነው ህዳር 23 ቀን 2018 ዓ ም ነው የሾላ ጤና ጣይባ ባልደረቦች ላደረጉት የላቀ የሙያ ድጋፍ ምስጋና ይገባቸውና እናትና ሶስት ልጆቹ በጤና ላይ ናቸው። የቤተሰብ ፍቅርና ደስታ በአንድ ጊዜ በሶስት እጥፍ አድጓል። የአስር ሚሊዮን ብር የማበረታቻ ሽልማት ተበረከተ። ባህልና ስፖርት ሚኒስቴር ለኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አስር ሚሊዮን ብር የማበረታቻ ሽልማት አበርክቷል። ሚኒስቴሩ ብሔራዊ ቡድኑ ለአፍሪካ ዋንጫ ማለፉን አስመልክቶ ለቡድኑ የእራት ግብዣም አከናውኗል። የባህልና ስፖርት ሚኒስቴር ወይዘሮ ሸዊት ሸንካክ በዚህ ወቅት እንዳሉት ቡድኑ የመንግስትና የኢትዮጵያ እግር ኳስ ፌዴሬሽን ስራ ውጤት ነው። ብሔራዊ ቡድኑ በአፍሪካ ዋንጫ የተሳካ ጊዜ እንደሚያሳልፍም ያላቸውን እምነት ገልጸዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ውድድሩን በሶስተኛነት በማጠናቀቅ ከ22 ዓመታት በኋላ የአፍሪካ ዋንጫ ተሳታፊ መሆኑን ማረጋገጡም ይታወቃል። የተከበራቸው አድማጮቻችን ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያለን የሪያሊቲ ዩቱብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችን እና ትንታኔዎችን ያገኙ እያለን ሰላም ቆዩን።